ሰላም ሰላም፣ ጤና ይስጥልን ውዴጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ። ኢትዮጵያ ውስጥ ናቸው። ይህም ፕሮግራም ለምትከታተሉ ውዴጋት ሚዲያ ቤተሰቦች እንደምን ዋላችሁ ማለት ትፈልጋለሁ። እለተሰኞ ሰኔ ሶስት ሁለት ሺ አስራ ሰባት ዓመተ ምህረት በኢትዮጵያ የዘመን አቆጣጠር ጁን ናይን ትዌንቲ ትዌንቲ ፋይቭ በጎርጎሳውያን የዘመን አቆጣጠር በቅደም ተከተል የጋት ውሎ አጫጭር መረጃዎች ከዚህ እንደሚከተለው አቀርባለሁ። እንዶት እንደምታደርጉት ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ ጋት ሚዲያን ደግፉ። የናንተ የእናንተ ድጋፍ በጣም ያስፈልገናል። በስፐርታንክስን ጨምሮ በተለያየ መንገድ እየደገፋችሁ ነው። ኦፍኮርስ ለምትደግፉ ደግሞ የከበረ ምስጋና ይድረሳችሁ። በትናንትናው ዕለት ከሰዓት በኋላ ጠቅላይ ሚኒስትር ዶክተር አብይ አህመድ ካቢኔያቸውን የጠቅላይ ሚኒስትር ጽህፈት ቤት አመራሮች እና ሰራተኞች ጋር በመሆን እንዲሁም የአዲስ አበባ ከተማ ከንቲባ ክብርት ወይዘሮ አዳነች አበቤ እሳቸውም እንዲሁ ካቢኔዎቻቸውን በመያዝ ከአንበሳ ጋራዥ ጃክሮስ ጎሮ አደባባይ የሚደርሰውን የኮሪደር የአዲስ አበባ ከተማ ኮሪደር ልማት ሁለተኛ ምዕራፍ የሆነውን ተጠናቋል። እሱን ጉብኝት አድርገዋል ማለት ነው። ኦፍኮርስ የኦፊሽል የምረቃ ስነስርዓት በቀጣይ የሚካሄድ ይመስለኛል። ኤኒዌይስ ጀስት ላውንች አድርገዋል ማለት ነው። በዚህም እንግዲህ ያንን አካባቢ የምታውቁት ነው። የኢትዮጵያ ጌት ከሆነው ከቦሌ ኢንተርናሽናል ኤርፖርት ወደ ኢምፔሪያል ስትሄዱ፣ ወደ መገናኛ፣ ከዛ እንግዲህ ከኢምፔሪያል ቀጥሎ እዚህ በዛው እዛው ጋር በታች በኩል ለምትሄዱ ይሄ ገርጂ አለ። ገርጂ ሮባ ወደ ጃክሮስ የሚመጣው ማለት ነው። በላይ እንግዲህ ቶቶት ያለበት ትልልቅ የሆኑ የካቲት ወረቀት ስራዎች ፋብሪካ የኮሪያ ሆስፒታል በአካባቢው ያለ ነው። የአንበሳ ጋራዥ፣ እነዚህ ያሉበት በጣም ከፍተኛ የሆነ ንግድ የሚሳለጥበት ግን ጠዋትና ማታ በጣም ከባድ የሆነ ትራፊክ ያለበት ነው። እንግዲህ ጎሮ ነው ቤቴና፣ በታክሲም በባስም ስጠቀም በጣም በጣም ሰፊ የትራፊክ መጣበብ ያለበት አካባቢ ነው። ገጽታውም በግራና በቀኝ እውነት ለመናገር ትልልቅ ትልልቅ ተቋማት ይኖሩ እንጂ ገጽታውም አስፈክቲቭ አልነበር። ይሄ የከተማ ወይ ኦፍ ላይፉ በጣም ጥግግቱ በጣም ብዙ ከህንጻቸው ፊት ለፊት የተለያየ ነገር የሚያደርጓሉ ይነው በቃ ሸንሽኖ ምን ብሎ ኢኮኖሚክ ቫልዩ ያለው አለው የለውም እያልኩ አይደለም። ነገር ግን ይነው አዲስ አበባን በዛውም ደግሞ ክፍለ ከተማውን ነው ቦሌ ስለሆነ ቦሌ ክፍለ ከተማን የሚመጥን ከግብር መሰብሰብ አንጻር የፕሮፐርቲ ቫሊዩን ከማሳደግም አንጻር ቢያንስ ኮሪደር ልማት የተሰራበት ሰፈር ሚኒመም ነው ምላችው፣ ሚኒመም በፕሮፐርቲ ቫሊዩሽን 340 ጭማሪ ያለው ከዛ በላይ እጥፍ ጭማሪ ያሳዩ አሉ። የወንዝ ልማት ዳርቻ ላይ እኔ አሁን ብዙዎቻችሁ ቢያንስ የግንፍሌን የቀበና ወንዝን የምታውቁት ነው የቆሻሻ መጣያ በጣም የደከሙ ሰዎች የሚኖሩበት መጸዳጃ ቤቶች ከወንዞች ጋር የተገናኙበት በሌላው አለም በሰለጠነው አለም ወንዝ ዳር የሚኖረው እጅግ የበለጸገ ባለሀብት ሰው ነው የትም አለም ላይ ባደጉ ሀገራት የትም አለም ብዬ እንትን አልኩት ወንዝ ዳር መኖር የሀብት መገለጫ ነው ወይራስ በደ ሀገር ደግሞ ኢትዮጵያ ውስጥ ስትመጡ ወንዝ ዳር የሚኖረው አንድም ያለምንም ሃይባይ ያለምንም ከልካይ ፍሳሽ ቆሻሻውን የሚለቅ ፋብሪካ ነው ወይንም ድሃ ነው። ይሄ ከተሞች እያደጉ የገቢ መጠን እየተሻሻለ ሲመጣ ወንዝ ዳር የሚኖረው ባለጸጋው የተሻለ የህይወት ላይፍስታይል የህይወት ዘይቤ ያለው ይሆንና ፋብሪካዎች በአካባቢ ጥበቃም በተለያዩ ህጎችም እየተገደዱ እየራቁ ይሄዳሉ። አሁን እንግዲያ ኢትዮጵያ ውስጥ ብታዩ ጨርቃጨርቅ ፋብሪካዎች፣ ቆዳ ፋብሪካዎች ወንዝ ዳር ነው ያሉት። በቃ ያልተገደበች የሚካላቸውን ይለቃሉ ማለት ነው። እየታደገ እየታደገ ሲሄድ በጣም ወንዝ ዳሮችን ማልማት ወሳኝ ይሆናል። ኤኒዌይስ በወንዝ ዳር ልማት እጥፍ፣ ለምሳሌ ወዳጅነት ፓርክ ፊት ለፊት ያሉ ሰፈሮች አፓርታማ እነዚህ የሚሸጡ ነበሩ አምስት ሚሊዮን በጣም ውድ የሚባለው ነበር። አሁን ከ30 ሚሊዮን በታች አይገኝ። ተመሳሳይ ቤት ምን ልዩነት ከሆነ ግን በወንዙ ዳር በኩል ህንፃው የነበረው ዝግ ነበር፣ ድፍን ነበር። ወደዛ ማየት ቀፋፊ ስለነበር ወደዛ ማየት ማስጠልታ ስለነበር፣ አሁን ግን የተወሰነ ዲዛይን ማሻሻያ እያደረጉ መስኮቱን ወደ ወንዙ ዳር ወደ ወንዙ ወደ ፍሬንድሽፕ ፓርክ ወደ ጠቅላይ ሚኒስትር ጽሕፈት ቤት ፊት ለፊት ማለት በጣም አትራክቲቭ ቪው አለው ማታ ላይ ፋውንቴን አኒዌይስ ሰው ይሄ አንበሳ ጋራጅ ጃክ ሮስ ጎሮ አደባባይ 4 ኪሎ ሜትር የሳይክል መንገድ በግራና በቀኝ 4 4 8 ማለት ነው። 8 ኪሎ ሜትር እግረኛ፣ 3 የመኪና ማቆሚያ፣ 7 ፕላዛ። እነዚህ ፐብሊክ ኢንተርቴንመንት ሰዎች፣ አረጋውያን፣ ደካሞች፣ ህፃናትን ይዘው አረፍ የሚሉባቸው ፋውንቴኖች አሏቸው። ስድስት ደረጃቸውን የጠበቁ የህዝብ መጸዳጃ ቤቶች አስራ ሶስት የታክሲ ፌርማታ የሚጭኑበት፣ እንዲሁ በዘፈቀደ በየቦታው ሳይሆን ውስጥ ገብተው የሚያወርዱ የሚጭኑበት፣ በስምንት መቶ ሰባ ሁለት ደግሞ እንዲሁ ደረጃቸውን የጠበቁ ሱቆች እዛው አካባቢ ሱቅ ኖሯቸው ተከራይተውም ይሰሩ የነበሩ ሰዎች መልሰው የሚጠቀሙባቸው ሱቆች የተገነቡበት ሁኔታ ነው ያለው። እንግዲህ ይሄ አንበሳ ጋራጅ ጃክሮስ ጎሮ አደባባይ ልክ ጎሮ አደባባይ ሲደርስ ደግሞ ከጎሮ አደባባይ ምን አለ? ሁለተኛ ሰሚት አለ። የጎሮ አደባባይ ሰሚት አለ። ጎሮ አደባባይ ሰሚት ጋር ሲደርስ የት አለ ደግሞ ያለቀው ሰሚት ሲኤምሲ፣ የአፍሪካ ኮንቬንሽን ማዕከል ቀጥታ ወደ ላይ የሚሄደው በካራ አድርጎ ጫካ ፕሮጀክት የሚገባው አለ ማለት ነው። ይሄ የኮሪደር ልማት እንደ ቀለበት መንገድ እየተነሳ አዲስ አበባን እየከበበ ነው። ልክ ለምሳሌ ይሄንን ውሰዱ እንደገና ደግሞ ከአፍሪካ ጌት ከአፍሪካ በር ዊንዶፍ አፍሪካ የሚባል ይሄ አረንጓዴ በኢትዮጵያ አየር መንገድ ቪይፒ ሳሎን በኩል ባለው ከዛ ጀምሮ በኢምፔሪል ገርጂ አድርጎ መገናኛ ከመገናኛ ጫካ የሚደርስ ግራና ቀኝ ብዙም ብዙም ያን ያህል ወጪ የሚያስወጣ የሚፈርሱ ህንፃዎችም የሌሉበት በአብዛኛው የመንግስት ተቋማት ግራና ቀኝ ያሉበት በደንብ በስፋት አረንጓዴ እየተሰራ ነው። ያ የት ይሄዳል? ጫካ ይሄዳል ማለት ነው። በዲያስፖራ አደባባይ አድርጎ ሚካኤል በይካ ሚካኤል በኩል አድርጎ ጫካ ፕሮጀክት ይገባል። ያም እያለቀ ነው ያለው። እንደገና ደግሞ የሸገርን ብትወስዱ አሁን ለምሳሌ የሸገርም ከጣፎ በኩል የሚሰራልና ይሄ የአዲስ አበባን ከተማዋን ተወዳዳሪነት ሁልጊዜ ስናስብ አዲስ አበባ ከተማ ለነዋሪዎቿ ምቹ ማድረግ በነዋሪዎቿ ግብር የሚሰራ ነው። አሁን አንዳንዶቹ ሌላ ነገር ቁሞ እየተሰራ አስመስሎ የሚያቀርቡ አሉ። የኮሪደር ልማት እንደዛ አይደለም። በሌማት ትሩፋት ይሰራል። የወጣቶች የስራ እድል ፈጠራ ይሰራል። ራሱ ይሄ ራሱ የኮሪደር ልማት በሚሊየን ለሚቆጠሩ የአዲስ አበባ ከተማ ወጣቶች ጊዜያዊ የስራ እድል ፈጥሯል። በስራ እድል ፈጠራ ነው። ቋሚ ደግሞ የስራ እድል የፈጠረላቸው አሉ። ለምሳሌ 872 ሱቆች እነዚህ ውስጥ ወጣቶች ይገባሉ። ሌላ ቋሚ የሆነ ክህሎት አግኝተዋል፣ ልምድ ቴክኒካል ስኪል። ይሄ እየሰፋ እያደገ ነው የሚሄደው የአዲስ አበባ ኮሪደር ልማትም የሚቆም አይደለም፣ የሚቀጥል ነው የሚሆነው ሰው አጠቃላይ ልክ አዲስ አበባ ከተማ እያደገ የዜጎች የፕሮፐርቲ ቫሊዩ የህንፃ የንብረት ግምት እያደገ ነው የሚሄድ። ያ ደግሞ መልሶ የፕሮፐርቲ ታክስ መንግስትን መልሶ ደግሞ ለሌላ ልማት የሚውል ያደርጋል። ሰው በቱሪዝም ዘርፍ እየተሰራ ነው፣ በግብርና ዘርፍ እየተሰራ ነው፣ በአይሲቲ በዲጂታላይዜሽን እየተሰራ ነው፣ ማንፋክቸሪንግ ላይ እየተሰራ ነው። የስራ እድል ፈጠራ ቱሪዝም በሁሉም ዘርፍ እየተሰራ ነው። የበለጠ መሰራት አለበት ወይ ደፍነት የበለጠ መስራት መቻል አለብን። ደህነን ድህነት ደግሞ እንቅልፍ የሚነሳ የሚያዋርድ ነገር ነው። መተባበር ነው የሚያስፈልገው። ፖዘቲቭ ኢንኳይር ድሪሚንግን አፕሮች ወደዚህ መድረስ አለብን። ወደዚህ ለመድረስ እነዚህ ጸጋዎች አሉ። እነዚህን ጸጋዎቻችን የበለጠ አሟጥን ተጠቅመን ኢትዮጵያን፣ ሀገራችንን ከተማችን እናሳድግ የሚል ከዛ ውጭ ከዚህ በፊት ብዙ የተባለ ጉዳይ ነው። አፄ ምኒልክ ስልክ ሲያስገቡ ከሰይጣን ጋር ተነጋገሩ ተብሏል። መኪና ሲነዱ ሰይጣን ጋለቡ። ወፍጮ አምጥተው ወፍጮ ስራ ላይ ቢውል የንፋስ ወፍጮ የሰይጣን ወፍጮ ተብሏል። ቲያትር ቤት ቢሞክሩ ሰይጣን ቤት ተብሏል። ለውጥ ሲመጣ ለውጥ አምጪዎች ካልተተቹ በነገራችን ላይ እራሱ ለውጡም ለውጥ አይደለም ማለት ነው ንስን ሪዚስት የሚያረጉ ቸንጅ ሬዚስተንስ ይኖራል። እኒሁኗ አዲስ ነው። በዛ ሂደት ግን እንዲያው በቃ ሁልጊዜ ሬዚስታንስም ይጠበቃል ብለን ምን ምን ዘገው አይደለም፣ ተግባቦት ደግሞ ያስፈልጋል። ሆም ብለው አንዳንዶቹ ለራሳቸው አላማ ሲሉ ያንን የለውጥ ሀሳቦችን ለውጥ አምጪዎችን የሚተቹ የሚኮንኑ ይኖራል። ኤፌክቲቭ ኮሚኒኬሽን ያስፈልጋል። ከወልድሻ አካላት ጋር መመካከር መነጋገር አስፈላጊ ነው። የሚሆነው እንግዲህ በዛሬው ዕለት ያው የዘው አካልም ልትሉ ትችላላቸው በዛሬው ዕለት የኢትዮጵያን ኢኮኖሚ አንደኛ፣ ታትረው በመስራት 247 ታታሪ ሆነው በመስራት ሁለተኛ፣ አዳዲስ መንገድ ቬኑ በመክፈት ኢትዮጵያን ራሳቸውን ለማሳደግ ጥረት ሲያደርጉ ኢትዮጵያን የሚያሳድጉ የንግዱ ከአራቱም ማዕዘን ከመላው ኢትዮጵያ የተወጣጡ የንግዱ ማህበረሰብ ተወካዮችን ተወካዮችን የኢፌድሪ ጠቅላይ ሚኒስትሩ ክቡር ዶክተር አብይ አህመድ በጽህፈት ቤታቸው ተቀብለው አነጋግረዋል። ይህ እንግዲህ ከታች ጀምሮ በዞኖች በዞን ደረጃ በከተማ ደረጃ በክልል ደረጃ ውይይት እየተደረገ ነው የመጣ በዛ የተነሱ ለምሳሌ ከተማ ላይ የከተማው ሌት ፍኖት ሰላም ነጋዴዎች ባደረጉት ውይይት ላይ የከተማዋ ነጋዴዎች ይሄ ቢፈታ ለምሳሌ የባንክ ብድር ሊሆን ይችላል። የቦታ አቅርቦት፣ ቢሮክራሲ ሊሆን ይችላል። ድርብርብ ታክስ ሊነሳ ይችላል። ኬላዎች እነሱልን ሊሆን ይችላል። ጸጥታ አይጠበቅልን። እነዚህ የፍኖት ሰላም በከተማ ደረጃ ያነሱትን የፍኖት ሰላም ከተማ ተወያዮች፣ ነጋዴዎች ደግሞ ወጪላቸውን ይመርጣሉ ዘንድ ክልል ላይ ክልልም ደግሞ ይሄ ይቀርባል። በከተማ ደረጃ የቀረበው የክልል ተወካዮች እና የከተማ አስተዳደሮች የድሬዳዋ እና የአዲስ አበባ ከተማ አስተዳደር ተወካዮች እንግዲህ ነጋዴ ብድር ይጠይቃል፣ የፋይናንስ ተወካዮች ይገኛሉ። የግብርን ጉዳይ ያነሳል፣ ገቢዎች ይገኛል። የንግድ ጉዳይ ይነሳል። በኢንዱስትሪ ሰፖርት በማኑፋክቸሪንግ ሰፖርት የሚመለከታቸው አካላት በተገኙበት በዛሬው ዕለት ከክቡር ጠቅላይ ሚኒስትሩ ዶክተር አብይ አህመድ ጋራ እና ከሚመለከታቸው አካላት ጋር ተወያይተዋል። አይሆፕ ውይይቱ ቴሌቫይዝ ይደረጋል ይሰራጫል፣ ብዬ ተስፋ አድርጋለሁ። ይሄ ውይይት ደግሞ እንደገና ሆነም በመሪ ዕቅድ ላይ ይካተታል፣ በኦፕሬሽናል ፕላን። ይሄ ዝም ብለው በአጭር ጊዜ የሚፈታ ከሆነ በኦፕሬሽናል ፕላን፣ በሚድሬንጅ በሆኑ በታክቲካል ፕላኖች፣ በስትራቴጂክ ፕላን ተካቶ የነጋዴው ችግር ሲፈታ፣ ነጋዴው የተቀላጠፈ አገልግሎት ሲያቀርብ፣ መልሶ ኢትዮጵያን የሚጠቅም ነው የሚሆነው ማለት ነው። እንግዲህ በአገር ውስጥ እነዚህን ሁለት መረጃዎች ከሰጧችሁ ወደ ጎረቤት ሀገር ስንሄድ የሶማሊላንድ ፕሬዚዳንት አብዲራህማን ኢሮ እንግዲህ ወደ ኢትዮጵያ ይመጣሉ ከሰሞኑ ተብሎ ይጠበቃል። የተለያዩ የሚዲያ አካላት ይህንን እያወጡ ነው። ሶሪ ያ አብዲራህማን ሞሐመድ ከሰሞኑ ወደ ኢትዮጵያ ይመጣሉ ምንድን ነው የሚለው፣ ሶማሊላንድ ፕሬዚዳንት ቱ ቪዚት ኢትዮጵያ ኢን ሬንዩድ ኤፈርት ፎር ሪኮግኒሽን ይላል። ያው ለብዙ ሀገራት ለ135 አካባቢ ሀገራት እውቅና ስጡን የሚል ደብዳቤ ጽፈዋል። እንደምታስታውሱት አብድርህማን መሐመድ የአዲሱ የሶማሊላንድ ፕሬዚደንት ማለት ነው። ጉዞ ወደ ጅቡቲ ጉዞ አድርገው ነበር። ከጅቡቲ መልስ ወደ ኬንያ፣ ያን ጉዞ አጠናቀው አሁን ወደ ኢትዮጵያ ኦፍኮርስ ከኬንያ በፊት ወደ ኢትዮጵያ ነበር የመምጣት ፍላጎት የነበራቸው። ነገር ግን የፌዴራል ጠቅላይ ሚኒስትር ወደ አውሮፓ ወደ ፈረንሳይ ጀርመን፣ ያ የነበረውን ጉዞ ተከትሎ ነው ወደዛ የሄዱት ማለት ነው። እንግዲህ ጋዜጦች እያነሱ ያሉት ሀያ ኪሎ ሜትር ስትረች ምንድን ነው ሀያ ኪሎ ሜትር ዝመት ያለው ለኢትዮጵያ አምሳ ዓመት በሊዝ በመስጠት ቱቢካም ዘፈርስት ዩን ሜምበር ስቴት አዲስ አበባ ሪኮግናይዝ እንድታደረግ ይህን የመጠየቅ ፍላጎት እንዳለ ያው 1991 ሜይ ላይ ነፃነታቸውን አውጀዋል። ግን እስካሁንም ምንም አይነት ሪኮግናይዝድ የሆነ አገር ዕውቅና አልሰጣቸውም። ሶማሌላንድ እንግዲህ ከታይዋን ጋር የጠበቀ ግንኙነት በመመሰረቷ ቻይና ሶማሊያን ተጠቅማ ሶማሌላንድ ላይ ከፍተኛ ጫና እያደረሰች ነው የሚል ክሶች ይወጣሉ፣ በተለያዩ የሚዲያ አውትሌቶች የአሜሪካ ሴኔት ላይ ይሄ ቀርቦ ነበረ። ሶማሊያ ምንድን ነው ያደረገችው? ቻይና ሶማሊያን ተጠቅመ አንደኛ የታይዋን ፓስፖርት የያዙ ዜጎች ወደ ሶማሊያ የአየር ክልል እንዳይገቡ፣ ያው ሶማሌላንድ ሪኮግናይዝድ አይደለም፣ የአየር ክልሉን የመጠበቅ የቪዛ ኢንትሪ የመስጠት ዲፋክቶ ቢሆንም ሶማሌላንድ የበላይነት ያለው ሶማሊያ ነው ያንከለከለ። ሌሎች ደግሞ ኮንፍሌክቲንግ ሪፖርቶች አሉ፣ ምንድን ነው የሚጋጩ ነገር ግን የሶማሌላንድ ጋራ ቅራኔ ያላቸውን አካላት ቻይና እየደገፈች ነው የሚል ጉዳይ ይወጣል። ለምሳሌ የሶል ሳነግ ኤንድ ካይል ኤስ ኤስ ሲ ካቱሞ እዛ ውስጥ ያሉ በተለይ ሶል ላይ ሶማሌላንድ ጥያቄ አላት፣ ሳነግም ካይል ላይም ጥያቄ አላቸው የፑንትላንድን በተመሳሳይ በእነዚያ ግዛቶች ጥያቄ ቢኖርም ነገር ግን ሶልን በዋናነት ከሶማሌላንድ ለመነጠል ኤስኤስሲሲ ካቱሞ የፌዴራል ሜምበር ስቴት ሆኖ እውቅና እንዲያገኝ አስደረገችው ቻይና ነች የሚል ክሶች ይቀርባሉ። እንግዲህ ፕሬዚዳንቱ ወደ ኢትዮጵያ በሚመጡበት ጊዜ ዲሴምበር 2024 ላይ ተርክሽና በሶማሊያና ኢትዮጵያ በቱርክ አደራዳሪነት አንካራ ላይ ኢትዮጵያ የሶማሌላንድን አምሶር ኢትዮጵያ የሶማሊያን ብሔራዊ የግዛት አንድነት እና ለዋላዊነት ልታከብር ድቫይስ በርሳ ሶማሊያም በኢትዮጵያ የውስጥ ጉዳይ ላትገባ፣ ያው አስቀድሞ ታጣቂዎች እንረዳለን የኢትዮጵያ ሰራዊት በሶማሊያ ውስጥ ምንም ያመጣው ለውጥ የለም ወዘተረፈ የሚሉ ክሶች እነዚያ በሙሉ ውድቅ እንዲሆኑ እና መከባበር እንዲሆን፣ ሶማሊያም የኢትዮጵያ ሰራዊት እንደ ሰራዊት የከፈለውን መስዋዕትነት እንድታከብር እንደ ሀገር ደግሞ ኢትዮጵያ ያደረገችላትን እውቅና እንድትሰጥ በውስጥ ጉዳዩ እንዳትገባ ኢትዮጵያን በተመሳሳይ የግዛት አንድነቱን ተቀብላ ያ ሜሞራንደም ኦፍ አንደርስታንዲንጉ እንግዲህ ኢት ወዝ ኤፌክቲቭሊ ሸልፍድ የሚባለው በሸልፍ ውስጡ ገብቷል። እንግዲህ በዛ ሂደት እንደምታውቁት የሶማሌላንድ ፋናቲክ በጣም ጽንፍ የረገጡ ፖለቲከኞች በተለይ አብዳሃማን እንዳሄድ አዳምን ጨምሮ አሁን የሶማሌላንድ የውጭ ጉዳይና የትብብር ሚኒስትር የሆነው ስምምነቱን አናቃውም ማየትም አንፈልግም የሚል አለ፣ በሶማሌላንድ ውስጥ። በነገራችን ላይ አሁን የሶማሌላንድ ገቨርመንት ውስጥ ያሉ ካቢኔ ውስጥ ፕሮ ሶማሊያ ይሆናል እንደው ኢፌክቲቭሊ ኦቶኖሚያችንን አስጠብቀን የሶማሊያ መሆን አለብን የሚል አለ። ኤንዌይስ እንግዲህ በቀጣይ ቀናት ወደ ኢትዮጵያ ይመጣሉ ተብሎ ይጠበቃል። አሁን የኢትዮጵያ ዲፕሎማሲ በቀጠናውም በአፍሪካም በዓለም አቀፍ ደረጃ እጅግ እጅግ በጣም ተሰሚ የሆነበት የቀይ ባህርን ጉዳይ መሰረት ያሳዘበት ጉዳይ ነው። ይህንንም በጥንቃቄ ተቀብለን ልክ ኬንያውያን እንዳደረጉት የሶማሊያን የግዛት አንድነትና ለዋላዊነት እናከብራለን ደፍነት ላይ ነገር ግን ረዥም ድንበር እንጋራለን። ለምሳሌ ኬንያ ከጁባላንድ ጋር ረዥም ድንበር እንጋራለን፣ አብረን እንሰራለን አሉ። አብረን ስንሰራ ግን የሶማሊያ ፌዴራል መንግስት እንዲያውቅ አደረገ። ሶማሌ ላንድ ደግሞ ነፃ ለመሆን በምታደርገው ጥረት ጥያቄያቸውን ፐብሊካ ልኛ ልናቀነቅን አንችልም፣ ነገር ግን የሚሆኑ ከሆነ ሌላውን ተከትለን እውቅና ልንሰጥ እንችላለን። ከዛ ባለፈ ግን አንዳንድ ጉዳዮች ላይ ያው ቴክኒካሊ በጥንቃቄ የምናየው ይሆናል ማለት ነው። ምክንያቱም የሶማሊያ የውስጥ ፖለቲከኞች ያው በአፍሪካ ቀጠና ያለው የውስጥ ችግሩን የውስጥ ቅቡልነት ሲያጣ ኤክስተርናላይዝ ማድረግ ይፈልጋል። ለምሳሌ አልሸባብ በጣም አድቫንስ እያደረገ እንደሆነ ነው የሚነገረው። ኦፍኮርስ ያው እንደነገርኳችሁ የሚወጡ መረጃዎች አንደኛው በጣም አድቫንስ እያደረገ እንደሆነ ይገልጻል። አንደኛው ደግሞ በጣም እየተመታ ነው፣ ውጤት እያገኘን ነው የሚል ያቀርባል። ጠቅለል ባለመልኩ የሚጠበቅብን የቀደመውን የትራይ ፓርታይት የትራይ ምንድን ነው የግብፅን፣ የኤርትራና የሶማሊያን ግንኙነት መልሰው ችግሮቻቸውን ውጫዊ ማድረግ ለሚፈልጉ ኃይሎች የሚመች ነገር እንዳንፈጠር ጥንቃቄ መፍጠር ያስፈልጋል ማለት ነው። ሌላው እንግዲህ በተለያዩ የመገናኛ ብዙሃን እየወጡ ያሉ ራሱ ኤርትራን ፕረስን ጨምሮ በነገራችን ላይ ራሱ ኤርትራን ፕረስ እንግዲህ ኤርትራን ፕረስ እንደምታውቁት የኢትዮጵያን አጌንስት የሆነ አጌንስት ኢትዮጵያ የሆነ ፕሮፓጋንዳ በማሳለጥ በማራባት የሚታወቅ ነው። ምንድን ነው የሚለው የኤርት ኤርትራ የሱዳን አየር ኃይል ንብረቶችን እንዳስጠለለች መረጃዎች እየወጡ ነው። የሱዳን አየር ኃይል የሚጠቀምባቸው ኤስዩ 35 አምስተኛው ጄኔሬሽን የሚባለውን የውጊያ አውሮፕላን ጨምሮ ወደ ምጽዋ ወደ አስመራ

ኤስዩ 35 ኤስዩ 25 ኤስዩ 24 እና ተዋጊ ጀቶች ደግሞ ሚግ 29 ዘ ሄሊኮፕተር ላይን አፕ ኢንክሉድ ኤም 18 ሚግ ኤም 18 ኤም 17 ቤ 205 ቤል 215 ሶሪ ኤስዩ 35 የአራተኛ ድሮድ ፎርስ ጄኔሬሽን የሚባለው ማለት ነው። እነዚህን በሙሉ ከራሻ ኤርፎርስ የተቀበላቸውን በ ራፒድ ሰፖርት ፎርሱ የሱዳን ፈጥኖ ደራሽ ኃይል መሐመድ ሐምዳን ደጋሎ ጀነራል እየሰነዘረ ካለው ጥቃት ለመጠበቅ እነኝህን ወደ አስመራ በሚገኘው ኤርቤዝ እንዲሁም ወደ ምጽዋ ኤርቤዝ እያጓጓዘ እንደሆነ ነው መረጃዎች እየወጡ ያሉት። ኦፍኮርስ ሌሎች መረጃዎቹ ለምሳሌ ሱዳን ናሽራ ሚሊተሪ ሙቭስ ዋርፕሌንስ ቱ ኤርትራ ስትራይክስ ናያላ ኦፕንስ ኒው ፍሮንቲን ኖርዝ ኮርዶፋን ኒያላ ላይ ጥቃት እንደፈጸመ በሰሜን ኮርዶፋን ላይ የሱዳን ሚሊተሪ ጥቃት እንደከፈተ ያወራል። ምን ይላል? ስቲል ዘድሮን አታክስ ዛት ቢግን ኦን ሜ ፎ ንድ ሂት ቦ ሲቪላን ደን ሚሊተሪ ተርጌት ሲምፖርት ሱዳን ፎር ሰድ ዘ ሚሊተሪ ቱ ሪሎኬት ዋር ፕሌንስ ቱ ናይቨንግ ኤርትሪያ ፊሪንግ ፋርዘር ስትራይክስ ይላል። እንደምታስታውሱት በባለፈው ጀነራል መሐመድ ሀምዳን እንዳጋሎ ኤርትራ ኢሳያስ አፈወርቄ ኤርትራ በሱዳን የእርስ በርስ ጦርነት በቀጥታ ተሳታፊ ሆነዋል። ይህንን ደግሞ በዝምታ እናየውም፣ አስፈላጊ ነው ብለን የምናምነውን ጥቃት እንፈጽማለን የሚል ማስጠንቀቂያ አውጥተው ነበር። ይሄ ማስጠንቀቂያ እንግዲህ ይሄ ሮመር ነው ወይንም ተጨባጭ መረጃ የለም ለሚባለው የሚታወቅ ነው። በነገራችን ላይ አውሮፕላኖች ከአንድ ቦታ ተነስተው ወደ ሌላ ቦታ ሲጓጓዙ ሲበሩ የሚታይ ነው የሚሆነው። እስካሁን ምናልባት ኤርትራያን ፕረስ ያንን ማውጣቱን ተከትሎ የመንግስት ልሳን ልትሉት የምትችሉት ናሽናል ኤሪ ኢንትረስት የሚባለው ትዊተር ላይ ናሽናል ኤርትራ ኢንትረስት ማለት ነው፣ ባይ ዘ ወይ ይላል ፌክ ኒውስ ላይ ይሄ የውሸት ዜና ነው፣ ፍጹም ውሸት ነው። ሜድ ኮልቱ አወር ኮሊግስ ኢትዮጵያን ኤርፎርስ አም ሶሪ ኤሪትሪያን ኤርፎርስ ኤኤፍ የሚለውን ከውስጥ ያሉ የኤርትራ አየር ኃይል አባላት እንደውለን አረጋግጠናል። ምንም አይነት ተዋጊ ጀቶች የሚሆኑ ድሮን የመጣ የለም እና ብለው እንዲያውም ይህንን እያደረጉ ያሉት የኢትዮጵያ ሚዲያ ሚዲያ ነው። ፕሮ ኢትዮጵያን የሆኑ ሚዲያዎች ናቸው የሚል ነገር ያወጣል። ግን ፓትሪክ እንግዲህ ከዚህ በፊት በጣም ፓትሪክ ዘገባ በጣም ውጤታማ ነው፣ አስተማማኝ መረጃ ይሰጣል እያለ ራሱ ናሽናል ኤር ኢንተረስት ሲዘግበው የነበረ ነው ያለው። በዚሁ አጋጣሚ የኢትዮጵያ ባህር ኃይል ጃን ሜዳ የሚገኘው ማለት ነው ግንባታው ሙሉ ለሙሉ ተጠናቆ በቀጣይ ቀናት የሚመረቅ ይሆናል። ኤርትራ የሱዳን ፈጥኖ ደራሽ ኃይል በጣም የተሳካ ፕሬስሽን በሚባል ደረጃ የድሮን ጥቃት እየፈጸመ ነው። አስመራም ዘልቆ ምጽዋም ኤርቤዝ ላይ ጥቃት መፈጸሙ አይቀርማት ነው። ይሄ ይጠበቃለኝ ነው ሳይቀርም የሚለው። ይህን ተከትሎ ኤርትራ ምን አይነት ምላሽ ይኖረዋል የሚለውን አብረን የምናየው ነው የሚሆነው። በጋት ሚዲያ የጋት ውሎ አጫጭር መረጃዎችን እነኝን ይመስላሉ። አብራችሁ ስላላችሁ አብራችሁ ስለምትሆኑ በድጋሜ እጅግ እጅግ በጣም አድርጌ ያመሰግናለሁ። ምሽት ላይ ተጨማሪ መረጃዎችን እየወደ እናንተ እመጣለሁ። መልካም ጊዜ ቴንኪዩ።